ክቡር ጠቅላይ ሚኒስትር ወሎ ኬሚሴ መጥቷል። አቀባበል እየተደረገለት ነው። እዚ ጋር እንደምትመለከቱት በ2018 ሶስተኛ ወር ህዳር 6 እዚ ጋር ይኸው እየገባ ነው ያለው። ሰላም እያለ ነው። እንደምታወት አብይ አብይ የማይለው የለም። ከአቀባበል ፕሮግራሙን አብረን የምናይ ይሆናል። በቅድሚያ ለዚ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውድ የቻናሌ ቤተሰቦች ዛሬ ክቡር ጠቅላይ ሚኒስትር አብይ አህመድ ወሎ ኬሚሴ ነው ያለው። አቀባበል ተደርጎለታል። እዚህ ጋር እንደምትመለከቱት ማለት ነው፣ ሰላም እያለ እየገባ ነው ያለው ካሜራ ለመቀረጹ ህዝቡ ሁሉ እንዳለ ማለት ነው። በአጥር ላይ ሁሉ የቀረጸ አለ፣ ፊት ለፊትም እንደዚህ የቀረጸ አለ። የማይፈራ ሰው ማለት ነው። እንደምታዩት የአቀባበል ፕሮግራሙ በጣም ነው ደስ የሚለው በ2018 ሶስተኛ ወር ህዳር ስድስት ማትረብ በዛሬው ዕለት ወሎ ኬሚሴ መጥቷል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ማትረብ ወሎ ኬሚሴ ይገኛል። ማሻአላ ማለት ነው። በጣም ነው ደስ የሚለው የአቀባበል ፕሮግራሙ። ውድ ቻናላችን ቤተሰቦች የዛሬው ቪዲዮ ይህን ይመስላል። ቆይታችን ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምንለቀው ቪዲዮ ይደርሳችኋል። አለ አብራችሁን ስለቆያችሁ ከልብ እናመሰግናለን።